ከኮሪደር ልማት ጋር የተነሳ ስራ በተመለከተ የተወሰኑ ማብራሪያዎችን ለመስጠት፣ አንደኛ የኮሪደር ልማትን ከማስፋት አንጻር ልማቱ ያልደረሰባቸው ማህበረሰብ ክፍሎች ጥያቄ ያነሳሉ ተብሎ የተነሳው ትክክል ነው። እኛ ጋም ጥያቄ የሚመጣባቸው አካባቢዎች ያሉ፣ በተለይ ከኮልፌ ክፍለ ከተማ ይመስለኛል እኛ ጋር ከሚቀርበው ጥያቄ አንጻር ልክ ነው። በየአካባቢው ከተማችንን የማደስ ከተማችንን የማዘመን ከተማችንን የማጽዳት መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ሁሉም የከተማችን አካባቢዎች ላይ በጣም ያስፈልጋሉ። የተጀመሩት ስራዎች እና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው። ገና ከዚህ በላይ መስራት ይገባናል። እነኚህ ስራዎች ግን ስንሰራ አቅደን ነው ምንሰራው። አቅደን ተዘጋጅተን፣ እንደምታውቁት ቤት ያስፈልጋል ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል። በጀቶቻችን ላይ ቀደም ተከተል ማስያዝ ግድ ይለናል። ከዚህ አንጻር ምክር ቤቱ ባለፈው ያጸደቀልን የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጸድቀናል። ምክር ቤቱ ዋናውና ትልቁ ትኩረት የመኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች ጀምረናል። ለምክር ቤቱ መረጃ ይሆን ዘንድ ለማለት ነው። ይሄ እንደተጠበቀ ሆኖ ደግሞ የተወሰኑ መንገዶች ስታንዳርዳቸው መጠበቅ ያለባቸው የትራፊክ ፍሰቱን ለማስተካከል የሚችሉ ታቅደው ቅድሚያ ተሰጥቷቸው መሰራት ያለባቸው ህዝብ የጠየቃቸው መንገዶች አሉ። ከእነሱም መንገዶች ስንሰራ የኮሪደር ልማት ስታንዳርድ ነው የምንተገብረው። ቅርታ የኮሪደር ልማት ስታንዳርድ በአዳዲስ መንገዶቻችን ላይ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 በፍጥነት ካልሰራን ደግሞ እንደምታውቁት ቢዝነስ ላይ ተጽዕኖ ያሳድራል። በአካባቢው ላይ የተወሰነ የትራፊክ ፍሰቱን ጫና እንዲፈጥረ ያደርገዋልና በጣም በፍጥነት የጀመርነውን እየጨረስን ነው። አዳዲስ የምንጀምረው በዚህ አመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖረን አይኖረንም ጥናት እናደርጋለን ቤቶች እንገነባለን። በጥናታችን መሰረት ከሕዝብ ጋራ ቅድሚያ የምንሰጣቸው ቦታዎች ያልናቸው ላይ ውይይቶች እናደርጋለን። ተግባቦት የመፍጠር ስራዎችን እንሰራለን። መንገድ ግንባታ ግን የታቀዱ ቦታዎች ስላሉ ቀድመውም የታቀዱ እናንተም በጥያቄ ስታመላለሷቸው የነበሩ ቦታዎች እና የተጀመሩ መንገዶች የተጀመሩ እዛም እዚህም ከኮንትራክተሮች ጋራ የቆዩ ከመሆናቸውና ከራይት ኦፍ ወይ ጋር ወይም ደግሞ ከልማት ተነሺዎች ጋራ አስቀድሞ አንዳንድ ችግሮች ገጥሟቸው የነበሩ ቦታዎች በራስ ኃይል ገብተን መስራት እየተገደድን ነው። ምክንያቱም የቆዩ ከመሆናቸው የተነሳ ተደጋጋሚ የዋጋ ማሻሻያ ይቀርባል። እኛ ደግሞ አሁን ከምንሰራው አንጻር አዋጭ አለመሆኑን አጥንተናል። ለማቋረጥ ስንሄድ ወደ ኢንተርናሽናል ክሌም እየሄዱ ናቸው። ቀድሞ እንግዲህ በጣም ኳሊቲ እና ጥራት ያለው መንገድ የሚገነቡት በብዛት የውጭ ናቸው ተብሎ ይገመታል መሰለኝ። ቀድሞ የተጀመሩ መንገዶች በአብዛኛዎቹ የውጭ ድርጅቶች ናቸው በዓለም አቀፍ ደረጃ አንዳንዶቹ ክስ አቅርበውብን ነበር። ከእነሱ ጋራ በተቻለ መጠን ክርክሩ ብዙ የሚያዋጣ ስላላገኘ ነው። በድርድር ወደ ስምምነት መጥተን ውል እንዲቋረጥ አድርገን በራሳችን ኃይል የአዲስ አበባ መንገዶች ባለስልጣን እንዲገነባ የማድረግ ስራ እየሰራ ነው። እነሱን ስንገነባ የኮሪደር ስታንዳርድን አስጠብቀን አሚኒቲዎች እንዲሟሉለት አድርገን የምንሰራው ነው የሚሆነው። የተሰሩ መሰረተ ልማቶችን መጠበቅ፣ መጠቀም፣ ከዛ ጋራ ከአጠቃቀም አንጻር ያለው የአጠቃቀም ባህል እንዴት እየተሰራበት ነው? ህግና ስርዓት ሳያስፈልገውም ወይ? ለማስተዳደር ተብሎ የተነሳው ትክክል ነው። የተሰሩ ስራዎች ከሀገራችን ከነበረችበት አንጻር አለም አቀፍ ተቋማት፣ አስተያየት ሰጪዎች፣ ሚዲያዎች የሚሰጡት አስተያየት ዶክተር አለማየሁ የተከበሩ ዶክተር አለማየሁ እንዳነሱት እኛም አንዳንድ ጊዜ ያስደነግጠናል። በዚህ ልክ ነው እንዴ ብለን የምናይበት ጊዜ አለ፣ እንደገና ተመልሰን የምናይበት ያ ክትትላችንን ጭምር ጠበቅ እንድናደረግም፣ ሁለተኛ ነገር ደግሞ የተሰሩ ስራዎች በተገቢው ስራ ላይ እንዲውሉ የማድረግ እንደዚህ አይነት ስራዎችን በምንሰራበት ሰዓት ለሀገራችን ያለውንም አስተዋጽኦ ተገቢውን ትርጉምና ክብር እንዲያገኙ የማድረግ ስራ ላይ ትኩረት አድርገን እንሰራለን። እውነቱን ለመናገር ከነበርንበት የጽዳት መሰረተ ልማቶች አጠቃቀም ስርዓት አንጻር ስናየው ሺፍት ነው ያለው። መሻሻል ብቻ ብዬ አልገልጸውም እኔ። ትልቅ ለውጥ አለ፣ የተሟላ አይደለም ትልቅ ለውጥ አለ። አንዱ ቅድም አብዛኛዎቻችሁ ስመሰክሩ እንደነበረው በዓላቱ ላይ አየን። አይደለም እዚህ ከተማ ላይ የሚጠቀምበት የኔ የሚለው ማህበረሰብ አይደለም በእንግድነት የመጣው እንኳን እንዴት መሰረተ ልማቶቹን ሳስቶ እንደሚጠብቅ አይተናል። ሁለተኛ በጸዱና በቂ ተጨማሪ መጠቀሚያዎች ያሏቸው አካባቢዎች ላይ ትልልቅ ለውጥ አለው። አልፎ አልፎ የሚያጠፋ ያጋጥማችኋል ያጋጥማችኋል። ጥቅሉን ስናወራ ግን ለውጥ አለ። በሁሉም ቦታዎች ላይ የቆሻሻ መጣያ ደስት ቢኖች አሉ፣ ደስት ቢን ይጠቀማል። መጸዳጃ ቤቶች አሉ፣ መጸዳጃ ቤቶች ይጠቀማል። ያልከፈትናቸው መጸዳጃ ቤቶች ላይ ቅሬታ ያቀርባል፣ ለምዶ የማይከፈቱት ነው። የሚያጠፉ ሲያይ ጥቆማ ይሰጣል፣ ያስይዛል፣ ያስቀጣል። ራሱ ማህበረሰቡ ይሄ እኮ ትልቅ ለውጥ ነው፣ በጣም ትልቅ ለውጥ ነው። እንደውም በጣም እንድንሰራ የሚያበረታታን አቅም የሚሆነን ይሄ የህዝቡ ለውጥ ነው። ሁለተኛ ከብክለት ጋራ ተያይዞ ያለው ነው። ይሄም ጭምር ህግ አለው፣ ህግ አውጥተናል። ቀድሞም ነበረው እኮ ህግ፣ ቀድሞም ነበረው። ግን የአሁኑን አዳዲስ መሰረተ ልማቶችን ስለጨመርን እነሱን ታሳቢ ያደረገን ደንብ አውጥተናል። ከአካባቢ ጥበቃ ጋራ ተያይዞ ከወንዞች ብክለት ጋር ተያይዞ የሰሩ ስራዎች ላይ መቼም የአዲስ አበባ ወንዞች ትንሣኤ ነው የሆነላቸው። ሞተው ነበር፣ አሁን እየዳኑ ነው። ሞተውም ይገሉ ነበር። ብዙ በጤና ጠንቅ ህይወታቸው የሚያልፉ ሰዎች እንግዲህ ቤት ይቁጠረው። እነ ዶክተር ዮሐንስ መረጃው በመጠኑ አላቸው ብለን እናስባለን ሲሰጡንም ስለነበረ በተጨማሪ በጎርፍ ምክንያት በየክረምቱ የሚጠቃው ህዝብም እንደዚሁ ቀላል አልነበረም። በእሳት አደጋም በተመሳሳይ ሁኔታ እዛ አካባቢ ትንሽ ከከተማው ፕላን ውጭ የተገነቡ ከመሆናቸው አንጻር ለነኝ ሁሉ ይዳረጉ ነበር። ከሁሉ በላይ ግን ወንዞቹን የገደለው ከየመስሪያ ቤቱ ከየጤና ተቋሙ ስለ ጤና የሚያስተምረው ጤና ተቋም ማለት ነው ከየዩኒቨርሲቲው ስለ ንጽህና የሚያስተምረን የሚነግረን ተቋም መቆጣጠር ከሚገባው የመንግስት መስሪያ ቤት ከየግለሰብ ቤቱ የሚወጣው ፈሳሽ ልክ እንደ ህግ የተፈቀደ ያክል ወደ አዲስ አበባ ወንዞች ነው የሚለቀቀው። ብዙሀ ህይወት ሲሞቱ ያታቃላቸው ወንዙ አብሮ ይሞታል። ውሀው ይሞታል። አሁን አንደኛ ካችመንቱን የመመለስ ስራ እየሰራን ያለ ነው። ወንዞችን የማዳን ብቻ ሳይሆን አካባቢው ለሰው በለጠምቹ ወክ የሚደረግበት፣ ሳይክል የሚነዳበት፣ ሰው የሚዝናናበት ከዛም አልፎ አንዳንድ ግድቦችን ጨምረን ሌሎች ከተሞች ላይ የምናየውን የጀልባ አገልግሎት ጭምር መስጠት የምንችልበትን ትልልቅ መሰረተ ልማት ነው የገነባን ያለነው ትልቅ አሻራ ነው። ከዚህም እዛም ኮሪደር ልማት ብለን በየመንገዱ ከገነባ ነው በላይ መሰረታዊ የምንለው ትልቁ ለውጥ ወንዞች ላይ ያመጣነው ለውጥ ነው። አሁን የተጀመሩ ሰባት ወንዞች ናቸው። አርባ አምስት ኪሎ ሜትር ነው እንደው ይህንን የራስ አቅም የኢትዮጵያ ልጆች የሰሩትን ስራ ምክር ቤቱ ተገቢውን ክብር እንዲሰጠው ወንዞች ላይ ክብር። ጠቅላይ ሚኒስትራችን ወደ ስልጣን ሲመጡ ለአዲስ አበባ አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ሲሉ የመጀመሪያው ቪዥናቸውን የአዲስ አበባ ወንዞች ሸገር ቢውቲፊኬሽን በሚለው ፕሮግራም ይፋ ያደረጉት እንደነበር ታስታውሳላችሁ። ከሀገራት ኤድ ለምነው እርዳታ ለምነው አግኝተው እዚህ አፍንጮ በር አካባቢ አስጀምረው ነበር። እስከ ፒያሳ ባለው አንድ ሁለት ኪሎ ሜትር የሚሸፍን ማለት ነው። በአጠቃላይ ስምምነቱ ወደ 11 ኪሎ ሜትር የሚሸፍን እንዲሰራ ነው። በአምስት ዓመት ውስጥ በአምስት ዓመት ውስጥ የተሰራው 2 ኪሎ ሜትር ነው። 2012 ነው የተጀመረው። 2017 ሁለተኛው ኮሪደር ታውጆ እስከምንገባበት ድረስ እነሱ እጅ ነበር የነበረው ሁለት ኪሎ ሜትር ነው። ብዙ በእርዳታ የመጣ ስለሆነ መውቀስ ፈልጌ ሳይሆን የኢትዮጵያውያኖችን እውቀት፣ ጥበብ፣ ኮሚትመንት፣ ችሎታ በሚገባ ማወቅም፣ መጠቀምም ዘላቂ ማድረግም ተገቢ ስለሆነ እንደ ከተማችን አቅደም መግባት እንዳለበት ተስማምተን ሁለተኛው ኮሪደር ክቡር ጠቅላይ ሚኒስትራችን ይህንን እንደ ኮሪደር እንድንይዘው እነዚህ ሰዎች ብዙም ይዘውን እየሄዱ አይደለም እና ባለቤቱ ይዘው እንደሚገባ ተስማምተን ስንጀምረው ያለማጋነን አርባ አምስት ኪሎ ሜትር በስምንት ወራት ነው የተሰራው። አንድ ዓመት ባልሞላ ጊዜ ከወንዞቹ ላይ ያነሳ ነው። ማህበረሰብ ያው ቀድሞ የተገነቡ ቤቶች ቢሆን ቤት ሰጥቶ ሰው አንስቶ ከዛ ጽድቶ መሄድ ቀላል አይደለም። በመጀመሪያው ፕላን የተያዘው በ15 ሬዲየስ ውስጥ ነበር። በእርዳታ የጀመር ነው ማለት ነው። ስራ አስፈጻሚዎቹ አላችሁ፣ የጉለሌ የአራዳ፣ የመሳሰላቸው በ15 ሬዲየስ ውስጥ ነው ሁለት ኪሎ ሜትር እንኳን መሙላት አቅቶን አምስት አመት የፈጀው እኛም በደንብ ስራው ገብቶን በዛ ጊዜ አልደግፍናቸው ሊሆን ይችላል። ለማንኛውም ባለፉት ዘጠኝ ወራቶች ቦታውን ከማጽዳት እስከ ግንባታ ድረስ ባለው ከእንጦጦ እስከ ፒኮክ ድረስ 21 ኪሎ ሜትር እስከ መቶ ሜትር ርቀት ድረስ እየሄድን እየሰራን ከአካባቢው ጋራ መኖሪያ ሲያስፈልግ ተጨማሪ አፓርትመንትን ያካተተ ሞልን ያካተተ ጉለላ አካባቢ ብትሄዱ እዛ አካባቢ የእደ ጥበብ ስራዎችን መሸጫ ማምረሻዎችን ያካተተ ካፍቴሪያዎች፣ ሰዎች የሚያርፉበት ትልልቅ ስራ እድል የፈጠሩ ፒኮክ ውስጥ ብትሄዱ፣ ፒኮክ ፓርክ ጭምር ለዘመናት የተጣለ ነው ማለት ይቻላል። እንደ አዲስ ነው ስሙን ጠብቆ ዛፎቹን ብቻ ሳንነካ ኤቭሪቲንግ እንደ አዲስ፣ አኒማል ሳፋሪ፣ ወተር ፓርክ፣ ትልልቅ መሰረተ ልማቶች ወክ የሚደረግባቸው አዳዲስ ከዚህ በፊት ያልነበሩን በኢትዮጵያ ውስጥ ሌላ ሀገር ስናይ የምንጓጓላቸው መሰረተ ልማቶችን አስገብተን እየሰራን ነው። በቅርብ ጊዜ ያልቃል። እሱም ብቻ አይደለም። እነ አምባሳደር ፓርክ ማንም እኮ አይገባበትም ነበር። ጥንታዊ ፓርክ ነው፣ አዲስ አይደለም። ማንም አይሄድበትም። አይ አይ አይመችም፣ ላፍንጫም ለጤና። ሰው የተሻለ ቦታ ይፈልጋል። በአንድ በኩል የቁርጡም ወንዝ፣ በሌላ በኩል የቀጨኔ ወንዝ ከዛ ከነዘውዲቱ የሚወጣውም አንድ ላይ ተጨምሮበት አያስጠጋም ነበር። ሱር ኢኖቬት የማድረግ ብቻ ሳይሆን ሁለቱ ወንዞች እንዴት እንዲገናኙ እንደተደረገና እንደተገነባ በዚህ ሰዓት ብዙ ኤክስፕሌን አድርገን ላንጨርሶ እንችላለን። ነገር ግን ብክለትን ከመከላከል አንጻር ረጅም ርቀት ተሄዷል። ወንዞቻችን የቱሪስት መዳረሻ የማድረግ ስራ ተሰርቷል፣ እየተሰራ ነው። የሚቀሩም በርካታ ወንዞች አሉ። እነኚህን ከሰራን እነኛን የማንሰራበት ምክንያት የለም። እንደነገርኳቸው ዲዛይንና ትልልቅ ሪቨር ባንክ ላይ ከሚሰሩት ውጪ ማህበራት ናቸው የሰሩት። ማህበራት ዲዛይን ላይ ክላሪቲ ፈጥረን ጥሩ ኮንሰልታንቶች እና የኛም ያመራሩ የቅርብ ክትትልና ድጋፍ ተደርጎላቸው ማህበራት ናቸው ሰባ እጁን የሰሩት በርካታ የተባበሩ የኛው ደግሞ ፓርትነሮች አሉ የኢትዮጵያውያን ማለት ነው ባለ ሀብቶች አብረውን ሰርተዋል እነሱንም እናመሰግናለን ዶክተር አለማየሁ ከነሱ ጥያቄ አንጻር ህግ አውጥተናል ያወጣነው ህግ ብክለትን መከላከል የሚያስችል ህግ ነው ይህንን አጠቃላይ ማህበረሰቡ ላይ የታየውን ለውጥ ጆይን ያላደረጉ ወይም ደግሞ በዛ ደረጃ ያልተቀየሩ ወይም ደግሞ እየለማ ያለው የሌላ ሀገር ከተማ ይመስል ብዙም የማይመቻቸው አንዳንዶች፣ እነሱንም ታሳቢ ያደረገ የለማው የህዝብ መሰረተ ልማት ነው፤ መጠበቅ አለበት። በተገቢው ጥቅም ላይ መዋል ስላለበት ጥብቅ ህግን ያወጣ ነው። በሌላው በኩል ደሞ ተቋም አቋቁመናል። የኮሪደር ልማት አስተዳደር አስተዳደር ትልቅ ኢንቨስት ያደርግንበት ስራ የሰራንበት የደከምንበት ስለሆነ ለትውልድ እንዲሸጋገር እንፈልጋለን። ስርዓት ይቀያየራል፣ የፖለቲካ ስርዓት ይቀያየራል። ነገር ግን ደግሞ ከተማችን ዘላቂ ናት። ለሁሉም የለማ ይሻላል፣ የለማ የተቀየረ ይሻላል እና ማልማት መቀየር ደግሞ ለህዝብ ነው፣ ለትውልድ ነው። አስሊስ ስለልጆቻችን ብለን እንኳን ማሰቢያት ይገባል። ስንሰራ እነኚህ መሰረተ ልማቶች መጠቀም ላይ ጥፋት ሲደርስ ሲሬስ ሆኖ ቅጣቶች እንጥላለን። ይሄ ይቀጥላል ተጠናክሮ አሁን በተለይ መስሪያ ቤቱ ከተቋቋመ በኋላ የአረንጓዴ ልማት ቢሮን፣ የአካባቢ ጥበቃ ባለስልጣንን፣ የውሃና ፍሳሽ ባለስልጣንን የበርካታ ባለድርሻ አካላትን ባካተተ መንገድ በተደራጀ መንገድ ተቋማቱ በጋራ የሚሰሩበት የአሰራር ስርዓትም በዚሁ ልክ ተዘርግቷል ማለት ነው። ሁሉም ኃላፊነቱን መወጣቱን እንደተጠበቀ ሆነው በጋራ ደግሞ የሚሰሩትን ተጠናክሮ ይቀጥላል። አዳዲስ ወንዞች ማልማታችን አይቋረጥም፣ በዚህ ዓመትም ይቀጥላል። እሱ አዳዲስ ወንዙ ምክንያቱም ከዛ የሚወጣው ፍሳሽ አንደኛ የከተማውን ነዋሪ የሚበክል ጤናን የሚጎዳ ነው። ሁለተኛ ነገር ደግሞ የአካባቢው ለብዙ ልማት መዋል እየቻለ በዚህ ሁኔታ መባከንም ስለሌለበት እሱ የሚቀጥል ነው የሚሆነው። ገበያችንንም ያሳድጋል፣ ቱሪዝምን ያሳድጋል፣ የሀገርንም ክብር ከፍ ያደርጋል። በዛ ደረጃ ታሳቢ አድርገን ነው እየሰራን ያለ ነው። የተከበራቸው የምክር ቤት አባላት እነኝህን ለመረጠን ማህበረሰብ የከተማ አስተዳደሩን አስፈጻሚ ጥሪ መጠበቅ አያስፈልግም። ከማህበረሰባቸው ጋራ ከመረጠን ህዝብ ጋራ ሆነን በየአካባቢያቸው የተሰራ መሰረተ ልማቶችን ማየት ማህበረሰቡ ከዚህ በላይ የአጠቃቀም ልምድ ላይ ግልጽነት እንዲኖረው በራሱ ገንዘብ ነው የተገነባው። ለሱ ነው የተገነባው። መጠበቅ እንዲችል መጠቀም እንዲችል ተጠቃሚነቱን ማረጋገጥ ላይ ቀጣይነት ባለው መንገድ ክትትል እንዲኖረው ማድረግ ላይ ከዚህ በላይ ለውጥ እንፈልጋለን። በየአካባቢው ሲቆሽሹ ሲበላሹ ሳይ ማህበረሰቡ ራሱ ዋና ጠባቂ ዋና ጠበቃ መሆን እንዲችል ማስገንዘብ ላይ በዛ ደረጃ ኃላፊነት ከዚህ በላይ እንዲሰማውና እንዲቆጣጠር ማድረግ ላይ በጋራ እንስራላለው። የተነሱት ጥያቄዎች በሰጠሁት ማብራሪያ ልክ ብቻ ሳይሆን በእቅዳችን ውስጥ ከዛ በላይ ትኩረት ሰጥተን በሚቀጥለው የግምገማ ወቅታችን የክትትልና የሪፖርት ወቅታችን ደግሞ በተግባር ምን ያክል ተተግብረዋል የሚለውን የገመገምን ምን ሄድ ነው የሚሆነው። እጅግ አድርጌ አመሰግናለሁ።